ደግሞ ለዛይን ባንድ እናመሰግናለን። 8222 ላይ ስትወዷቸው እንደዚህ የሚያምር አቀራረብ ሲያቀርቡ ደግሞ በ8222 ኮዳቸውን እያስቀደማችሁ መምረጥ፣ ዳኝነት መስጠት ችላላችሁ። እናመሰግናለን። የሰዓት አጋሮቻችን ደግሞ አፍሪ ሀርባል ኮስሞቲክስ፣ አዋሽ ባንክ፣ አዋሽ ኢንሹራንስ፣ የሚዘከር ስኬት፣ አድማስ ተሻጋሪ ራእይ፣ አዋሽ ባንክን እናመሰግናለን። እንዲሁም ደግሞ መልካም ሞሪንጋ ናቸው የሰዓቱ አጋሮቻችን። ሁሉንም እናመሰግናለን። እንቀጥላለን። ቀደም ሲል ስራዎቻቸውን ያቀረቡልን ደግሞ ኤፍሬም ጌታቸው በኤልኤም ሶስት ተወክሎ የጋሽ መሐሙድ አህመድን ልጀምር ጨዋታን እንዲሁም ደግሞ ስንታየሁ ስፍኔ በኤልኤም አራት ተወክላ የፍቅር አዲስ ነቃ ጥበብን እጅግ እጅግን ነበረ። ቴዲ ማክ ነው ቅንብሩን የሰራው እምቢ ከተሰኘ አልበሟ ላይ ነበር ያቀረበችልን። እናመሰግናለን። በነገራችሁ ላይ የጋሽ መሐሙድን ሙዚቃ ስሰማ ስንት አመት ወደ ኋላ መለሰ ይመሰላችሁ? ፋና ሬዲዮ ፋና ላይ ዘጠና ስምንት ላይ ማለት ነው ኢትዮፒካሊንክ የሚባል ፕሮግራም አለ። ሁልጊዜ የቅዳሜ ማታ ነበረ እና ዩኒቨርሲቲ ተማሪ እያለን ሚስ ኢትዮፒካ ሊንክ ውድድር ይደረግ ነበር፣ ካስታወሳችሁ አታስታውሱ። እና እዛ ላይ ከቀረቡ ሙዚቃዎችና በጣም ከማስታውሳቸው በሴት ሴት ነች ተወዳዳሪ ጸደይን፣ ታቋታላችሁ። ጸደይ እሷ ነች ና በጣም ቆንጆ አድርጋ ነበረ የጋሽ መሐሙድን ሙዚቃ ወደ ሴት ቀይራ የዘፈነችው፣ እና አሁንም ድረስ ሙዚቃ ስሰማ ማስታውሳው እሷ ነው። እና የዩኒቨርሲቲ ተማሪዎች በሙሉ ተሰብስበን ነበር የምናዳምጠው። ና ቀነኒሳ የሚባል ብሎክ አለ መቀሌ ዩኒቨርሲቲ ሙሉ ብሎ ብሎክ እሷ ያሸነፈች ቀን በጭብጨባ ነው። አማን ይደግፈኛል፣ ያስታውሳል። እንደ አጋጣሚ ይህ ሙዚቃ ስቲዲዮ ውስጥ ለሳምፕል እኔ ነኝ የቀደዋት። አንተ ነበርክ የቀረዝከው። ለአማን በስልክ ይቀባበሉት ነበር። ስልኬ ላይ ረጅም ጊዜ ስልኬ ላይ አለ። አሁንም ይኖራል በእርግጠኝነት ላፕቶፕ ላይ ስለዚህ የሁለታችንም ትዝታዎቻችን ሼር አድርገን ዳኒና ላማን እሺ፣ እንቀጥል። ዳኞች ምን ይላሉ? አስተያየት እኔ ደግሞ ሰላም። የቁንጅና ውድድር ነበር ዩኒቨርሲቲ እና እዛ ላይ ተሳትፌ ነበር ማለት ነው። ለወጣ ነበር አይ ሚስጥር አላወራም። ምን ችግር የለውም፣ ወጥቻለሁ። እ ኤፍሬምና ስንታየሁ እንዴት ናቸው? ኤፍሬም በጣም ድንቅ ምርጫ ነው የመረጥከው። የእውነት የእውነት በጣም በቃ የሚገርም ምርጫ፣ በጣም ቆንጆ ምርጫ። ማይነር ላይ ያለ ጋሽ መሀሙድ ዘፈን፣ በጣም ኢሞሽን ያለው በጣም ግሩም የሆነ ሙዚቃ። ትልቁ ኳሊቲ አንተ ጋር ያለው እንግዲህ፣ በራስ ድምጽ አዜሞ የምንለው ነገር የራስህን አይደንቲቲ ቢውልድ ያደረክ ተወዳዳሪ ነህ። እሱን ያ ሁልጊዜ ማስቀጠል አለብህ። ወደ የትኛውም ዘፋኝ ብትሄድ በራስህ ድምጽ፣ እሱ በጣም ቆንጆ ነገር ነው። በቃ አንተ ድምጽ የራሱን አይደንቲቲ ቢውልድ ያደረገ ነው ና እሱ የሚደነቅ ነገር ነው። ሪትም ላይ ያለ ፊሊንግ በጣም ነው ደስ የሚለው። በቃ በጣም ነጻ ሆነን የምታዜመው መግቢያ ቦታዎች ፍሬዝ የሚጀምሩበት አሉት አንዳንድ ቦታዎች አይደል? ታስቦ መዘፈን ያለባቸው አገባቡ አወጣጡ ምናምንና እሱ ጋር በጣም ጥሩ ፍሬዚንግ በጣም ጥሩ ነበር፣ አንድ ዜ ማረግ ጀምሮ የሚጨርስበት ቦታ ድረስ፣ ከዛ በውስጡ ያሉትን ሌሎች ሀሳቦች ሁሉ። ትንሽ ቅር ያለኝ ነገር ምንድን ነው፣ ከአንተ ጋር ከቅኝት ጋር በተያያዘ በጣም ብዙ ቦታ ጥሩ ነው በጣም ብዙ ቦታ ግን ወደ ሎው አካባቢ ሲመጣ በቃ በደንብ ይሰማል፣ ስትፈርስ በደንብ ነው የሚሰማው። እና እሱን እሱን ማኔጅ ማድረግ አለማስተዋል ይመስለኛል እንጂ አንተ ለዚህ አንሳ አይመስለኝም። ቀላል ነው ለአንተ ይህንን ማስተካከል ኤፍሬም። ከዛ ግን የመረጥከው ሜጀር ግራ ጋብቶኛል። ግማሽ ቢወጣ ይሻል ነበር የሚል ሀሳብ አለኝ። ምክንያቱም በጣም ሁለተኛ ነገር እርግጥ ስሜቱ እንደዛ ነው፣ ግን ከዛ በላይ ሆንና ፍዝዝ ያለ ፐርፎርማንስ አይነት ስሜት ሰጠው። ከዛ ምን ሌላ ችግር አመጣ አንተ ጋር በቃ የጉልበት ችግር አለ የሚለውን ነገር ደግሞ ማሳያ ሊሆን ነው ይሄኛው ቅዝቅዝ ማለቱ ነገር። እና ሁለተኛ ራውንድ ሲሆን ትንሽ በደንብ ከፍ ለማለት ምናምን ስትታገል በደንብ ጥ ስታደረግ ይሰማል። ግን ግማሽ ብትወጣ ኖሮ በጣም ውብ ይሆን ነበር የሚል ሀሳብ አለኝ። ምናልባት ወጥተህ ሞክረኸው አይሆንም ብለህ ተመልሰህ ከሆነ እንግዲህ እሱን አንተ ነው የምታውቀው። ግን ስለ ጉልበትም ብታስብበት። ይሄኛው እንዴት መሰለህ፣ ኢሞሽኑ በጣም እንደዚህ ሳድ ነገር፣ ትዝታ ነገር ነው አደለም? ቢሆንም ግን በጣም በትልቅ ድምፅና በትልቅ ጉልበት ነው የሚዜመው። እሱን ነው ያጣሁት። እሱ ከጠፋ ደግሞ በቃ አሁን እኮ ስለ ሌሎች ነገሮች አናወራም አይደል፣ ምንም አንተ ጋር መሰረታዊ ነገሮች ችግር የሉም። እና እሱ ነገር ከዛ ምንድን ነው የሚሆነው መሰለ፣ ሙዚቃው በጣም ብዙ ቦታ ሙዚቃው ማለት አሬንጅመንቱ ከኋላ ያሉ ባንዶች ሶፍት የሆኑ ቦታዎች አሉ አይደል፣ ብድ ግሩቭ ማያደርጉ ዝም ብሎ ብቻ አንተን ደገፍ የሚያደርጉ። እሱ ጋር ሲሆን በደንብ ነው የምትሰማው፣ ክሊር የሆነ በቃ በደንብ ግጥሙ ምኑ የሚሰማና ልክ ሙሉ ባንዱ ግሩቭን ሲጀምር ትጠፋለህ፣ ትዋጣለህ እሱን አሸንፈህ እንደዚህ ከፊት አንተ አፕ ፍሮንት ላይ መምጣት አለብህ። ሶ እሱ ደግሞ የጉልበት ችግር ነው። ግማሽ ደግሞ ብትወጣ ትንሽ ያግዛል። ነገር እንደዚህ አይነት ሀሳብ ማሰብ አለብህ እና እነሱ ቀዝቀዝ ሲሉ ብቻ ነው በቃ ያንተ ውበቱም፣ ድምፁም፣ ከለሩ ሁሉ ነገሩ የሚሰማው ማለት ነው። እንደሱ እንዳይሆን ማሰብ ያስፈልጋል። ግጥም ማይሰማበት ቦታዎች ነበሩ። ለምን በቃ አልወጣህም? ከባንዱ በላይ አልሆንክም? ነገር እንደሱ እንደሱ ነገር ይስተካከል። ኤፍሬም ዘጠኝ ሺ ዘጠኝ መቶ ስንታየው አንቺ፣ በጣም በጣም የሚያምር ድምጽ ነው ያለሽ። በጣም በቃ ማለት ከለሩ ተፈጥሮ የሰጠሽ ነገር በጣም ውብ ነው። በጣም ነው ደስ የሚለው። የኢሚቴሽን ችግር የለብሽም ወይ ወደ ሌላ ዘፋኝ መወሰድ እንደዚህ ነገር የለብሽም አንቺ ጋም በጣም የሚደንቀው ነገር ሪትሚክ ፊሊንግ ነው። ይሄኛ ሙዚቃ በጣም ኮምፕሊኬትድ ነው። አሬንጅመንቱ ኮምፕሊኬትድ ነው። የዜማ ቅርጹ በጣም ፈታኝ ነው። ብዙ ጣውረዶች አሉት ምናምን ና ሪትም ፊሊንግሽ በዛ ላይ በጣም ፈጣን ቴምፖ ነው፣ አይደለም በጣም እየፈጠነ ነው የሚጫወተው። እና በዚህ ውስጥ ሆነሽ እንደዚህ ፐርፎርም ማድረግሽ በጣም የሚደነቅ ነው። ብዙ ነገሩ ጥሩ ነው። አንቺ ጋር ምንድን ነው ዛሬ ቅር ሲለኝ የነበረው፣ አንደኛ ከቅኝት ጋር በተያዘ ችግር ነበር። በጣም ሲሪየስ የሆነ ችግር ነበር ከቅኝት ጋር። ከዛ ደግሞ ያልተለመደ ነገር ድምጽሽ ትንሽ ወደ ናዛሊ ቮይስ። ይሄ ምን ነበር ናዛሊ? ነፍንጫ ነው ያፈንጫ ያፈንጫ ያፈንጫ ያዘለቀ ኮበላ ካን ነው። ያፈንጫና የላንቃ ይሆንልሽ በቃ አቀላቅለ ነው። ወደሱ አይነት አዘፋፈን ስልት ሄደ ወይ ዘሽ ለምን እንደዛ ማድረግ እንደፈለግሽ አላግም፣ ግን ጥሩ አይደለም እሱ የማይመከር አይነት ቴክኒክ ነው። ጉልበት አንቺጋም ችግር ነበረ እንግዲህ ወይ አላቅም። ማይኩ ተቀንሶባችሁ ከሆነ የተሳሳትን እንዳይሆን ግን ሌሎቹ የዘፈኑበት ማይክራፎን ስለሆነ። ስለዚህ የእናንተ ጉልበት ነው ብዬ ነው ማሰቡ። ሙዚቃሽ በጣም ግሩቭ አለው። በጣም አጀባው ብዙ ነው አይደል? ተጀምሮ እስከሚያልቅ ውክብ ያለ ነው፣ ፈጣን ነው፣ ብዙ መሳሪያ ግርግር ምናምን አለው እና እሱን አሸንፈሽ አንቺ ከፊት መሰማት አለብሽ። እሱ ነው አንቺ ጋር ተጎሎ የነበረ በጣም ተውጠሻል ነገር ነው እንደዚህ እንደዚህ አይነት ሀሳቦችን ከዛ አንዳንድ ቦታ በጣም ስለሚፈጥን ቃላቶች ሳያልቁ እጅግ እጅግ ሚለው አሁን እጅግ ምናምን ብለሽ አጭበርብረሽ ወደሚቀጥለው ፍሬዝ ለመሄድ ለመሮጥ ምናምን እሱ እሱ ነው ፈተና አይደል፣ በዚህ ፈጣን ሙዚቃ ስናስብና እንደሱ እንደሱ አይነት ችግሮች ነው የነበሩበት። ስንታየሁ 9830 እንዳመጣጣችሁ፣ ከኤፍሬም ጀምራለሁ። ኤፍሬም ጌታቸው የመሀሙድ አህመድን ልጀምር፣ ጨዋታ የሚለውን ዜማ በጣም ቆንጆ ምርጫ። ከምርጫው ስንነሳ በደንብ አድርጎ ያንተን አቅምና ክህሎት በደንብ አድርጎ መፈተን የሚችል ዘፈን ነው። ምርጫ ላይ በጣም አድንቃለሁ። ሁሌ የሚገርመኝ ነገር በራስ ድምፅ፣ በራስ አይነት ስታይል፣ በራስ ኤክስፕሬሽን እዚጋ ያለውን ነገር ለመቆጣጠር የምትሞክረው ነገር በጣም ገዢ ነው እና ይህን ነገር ሁሌም አጠንክረው እንድትሄድ ነው የምፈልገው። የራስህ ድምጽ በጣም ቆንጆ ነው። ዛሬ ምንድን ነው ቅር ያለኝ፣ ብዙውን ብሩኬ የተናገረ ተነጋግረን እንደ ጻፍ ነው የሚመስለው። እንደውም እና አንድ የኪ ችግር ነበረ። በጣም የወረደብህ ይመስላል፣ በተለይ መጀመሪያው የመጀመሪያው የዜማ ክፍል የወረደብህ ይመስላል። መካከለኛውና ሀዩ በጣም ሪላክስ አርገን ይዘፈንከው። ስለዚህ ግማሽ ቢወጣል ኖሮ የበለጠ መግለጽ የምችልበት ነገሮች ይፈጠሩ ነበር። ና አንዳንዴ ኪህን በደንብ እርግጠኛ እንድትሆን ማመላከት አለብን። የላይ መውጣት ችግር ስለሌለብህ ማለት ነው። ስለዚህ ስለ ወረደብህ የጉልበት ችግር ታች ላይ አሳይቷል። ደግሜ ከሶሎ በኋላም ለማዳመጥ ሞከርኩኝ። ለማስተካከል ሙከራ አድርገሃል ግን እስቲል የታችኛው ድምጽህ የወረደበት ሁኔታ ላይ ነው ያለው እና በደንብ ያለመሰማት ና ኮንፊደንስ የሌለው ይመስላል። አገላለጸ ራሱ እዛ ጋር ያልነበረ እንትን የሆነው አንተ ላይ የማይታይ ነገር። ስለዚህ የምትመርጠውን ዘፈን በመረጥ ከ ሰዓት ያ ዘፈን ምን ይፈልጋል የሚለውን እንደ ተለመደው ጉብዝና መቀጠል መቻል አለበት። ዛሬ እዛ ጋር በጣም ክፍተቶች አይቻለሁ። በዛ ምክንያት ደግሞ የቃላት ግልጽ ያልሆኑ ተድበስብሰው ያለፉ ቃላቶች ነበሩ። እነሱንም በደንብ አስብባቸው። ሌላ ዛሬ ማይክ አያያዝህ ለሎወሩ፣ ለመካከለኛውም፣ ለሀየሩም እዚህ ጋር ነው የነበረው እና መካከለኛና ሀየሩ ባለ ጉልበት ስትጫወት በደንብ ተሰሙ። ተመሳሳይ ቦታ ላይ እንዴት ታደርገዋለህ? ለወሩ ላይ ጠጋ ይላል። ከዛ ዝቅ ዝቅ እየተደረገ ነው። ይሄን የማይክ አጠቃቀም ሁሌ የምንናገረው ነውና ይሄን ነገር አስብበት። ተመሳሳይ ቦታ ላይ ነበር የነበረው። በዚህ ምክንያቶች እንግዲህ የተናገርናቸው ዋና የተባሉ ነጥቦች፣ ችግሮች ተፈጥረዋል። ቃላት ላይ በደንብ እንዲሰማ አልሆነም። ቅኝት ላይ ችግር አስመጣብህ። ስለዚህ እነዚህ ነገሮች ሌላ ጊዜ በደንብ አስበባቸው እንድትመጣ ነው። ምክንያቱም የሙዚቃ መረዳት ችግር ስለሌለብህ ማለት ነው። እኔ ጋም ያለህ ዘጠኝ ዘጠኝ መቶ ነው። ስንታየሁ ስፍኔ፣ የፍቅር አዲስ ነቃ ጥበብን፣ እጅግ እጅግ በጣም ቆንጆ ዘፈን የመረጥሹ ለአንቺ የድምጽ ከለር ለአንቺ ያዘፋፈን ስልት በደንብ በቃ መቶ ልክክ የሚል አይነት ነው። የመረጥሹ በጣም ጥሩ ዘፈን ነው። ይሄ ዘፈን ምን ይፈልጋል? በጣም ቅላጼ ይፈልጋል። እንደገና ደግሞ ቃላቱ እዛው እዛው ቶሎ ቶሎ የሚባሉ ስለሆኑ በጣም በጥንቃቄና በደንብ ተደምጦ መምጣት ያለበት ሙዚቃ ነው። የቅላጼ አይነቶቹ እዛው እዛው ስለሆኑ ከባድ ናቸው። የምታስቢበት ሰዓትም የለሽም ፈጣም ከመሆኑ የተነሳ ማለት ነው ሶ በጣም አዳምጠሽ ብዙ በቃ ውስጥሽ ገብቶ በደንብ በቃ ሙዚቃው ከኋላ እየሄደ ሳታስቢው እንዲሄድ አድርገሽ እስክቺው ድረስ ነው መደመጥ ያለበትም መለማመድም ያለብሽ፣ እንደዚህ ፈጣን የሆኑ ሙዚቃዎች ማለት ነው። እንትን የለሽም፣ ጊዜ የለሽም። ቆይ ከዚህ ቀጥሎ ምንድን ነው የዜማው ጥፋት ምናምን ብለሽ የምታስቢበት አይደለም። በቃ ድንገት ተነስቶ እስከ መጨረሻው ድረስ አለ ችግር መዝፈን እስክቺ መጠናት አለበት ያ ነገር። ትንሽ ክፍተት የጥናት ችግር እንዳለ ያሳያል ዛሬ አንቺን በጣም የማደንቅሽ ምንድን ነው ቆንጆ ድምጽ አለሽ። በዛ ድምጽሽ ነው ሁልጊዜ ለመስፈር የምሞክረው። አንዳንድ ቦታ የቃና መመሳሰል ሊመጣብሻል፣ ግን ወዲያው ወደ ራስሽ የዜማ እና የድምጽ ቅርጽ ትወስደዋለሽ እና ይሄ በጣም ጠንካራ ጎን ነው ልስማን ነው ልትጠብቂው ይገባል። የዜማ አረዳድሽ በጣም ጥሩ ነው። ሪትሚካሊ ፊልም እታረጊው ነገር በጣም ጥሩ ነው። በራስሽ ድምጽ መሆኑ በጣም ጥሩ ነው። አንዳንድ አንድ ቦታ ጋ ከመመሳሰል ውጪ ማለት ነው። አንዳንድ ቦታ የቅኝ ችግር ነበረብሽ። ቃላት ግልጽ ያለ መሆን ነገር ነበር። ፈጣን ስለነበር ሲፈጥን ብሩኬም ተናግሯ ደበስበስ ብሎ ያለፉ ቃላቶች አሉ። ለእያንዳንዱ ነገር አትኩሮት ስጪ። ዳይናሚክ ሲኖረው የምትጫወችው ነገር። በተረፈ አንቺ ጋም ጥሩ ነው 9850 እሺ አብዛኛውን ነገር ጓደኞቼ በሚሉት በጣም ነው መስማማው። ከኤፍሬም ልጀምርና ጋሽ ማህሙድ አህመድ ልጀምር። ጨዋታ ትዝታ ማይነር ስኬል ላይ ነው። አሪፍ ነው፣ እንደዚህ በቅኝት መምጣት ደግሞ ደስ ይላል። በጣም የሚገርመኝ ነገር ከአገባብ ጀምሮ ተጠንቅቀ መዘፍኖ አዘፋፈን በጣም ብዙ ድምፃ ያኖችን ትምህርት ይሆናል ብዬ ነው አስበው። በቃ ወሳኝነት አለሁ ስትጀምር ሁልጊዜ በጣም ኮንፊደንስ አለ በጣም ደስተኛ ነኝ። ሌላው ዳይናሚክስ አልተቻልክ ለእኔ በጣም አሪፍ ነው። ከባንዱ ጋር ያሉት እንዳሉ ሆኖ ችግሮቹ ማለት ነው እና የዳይናሚክስ ነገር በጣም ነው የገባ እና ይህን ነገር በደንብ ቀጥልበት። ሌላ ቃላቶችም በተወሰነ መንከል ወይም ጥሩ ነው፣ ደስተኛ ነኝ። እኔ ግን አንድ ነገር ብቻ ማለት ፈልገው በጣም አቅም አለ ኤፍሬም። በጣም አቅም ስላለ በጣም የሚፈትኑ ከዚህ በኋላ ዘፈኖችን አቅምን የሚያሳይ ምናምን ነገሮች የነንበር ምርጫ ላይ ብትጨነቅ እንጂ ሌላ ሙሉ ለሙሉ ለእኔ ተስማምቶኛል 9910 ሰጥቻለሁ ማለት ነው ስንታየው የፍቅር አዲስን ቅድም ሰላም ብለዋለች የቴዲ ማክ ሙዚቃን ሙዚቃውን ራሱ ነው የመረጠው ዘፈኑ እንዳለ ሆኖ ና ቴዲ ሲጫወት በጣም ፈጣን ነው ብዙ ጊዜ ቴክኒካሊ በጣም ጎበዝ ነው ብዙ ብዙ ሙዚቃዎች ያስታውቃሉ ና ብዙውን ሙዚቃውንም ስሰማው ነበረ በጣም ከባድ ሙዚቃ ነው የመረጥሽ። ዘፈኑ እንዳለ ሆኖ እንደገና እንደ ሙዚቀኛ የሚፈትን እና አሁን እኔ ማስበው ትንሽ ደፈር ብለሽ አቅመሽን እያሳየሽ ነው። ካለፈው ሳምንት በጣም ለውጥ አለ። ከ15 ቀኑ በጣም ደስተኛ ነኝ። መጀመሪያ አካባቢ አዝማቹ አይሰማም ነበር፣ የመጀመሪያው የዜማ ክፍል ማለት ነው። በኋላ ግን ጉሮሮሽ እየጋለ ሲሄድ ስንኙ አይደለም፣ ሁለተኛ ዙር ስትይው ራሱ በጣም አሪፍ ነበረ። ይሄ ነገር ልክ ኤፍሬም ጋር ሲገባ በጣም አሪፍ አደል? አድርጎ ጽድት አድርጎ የዘመረው ስትገቢ ወሳኝ ናት። የዘፈን ውበቱ አናቱ ነው ነው የሚለው የፊልም ቢሆን መጀመሪያ ያልወደሽ ነገር አትቀጥዩም። ስለዚህ ስትገቢ ሁልጊዜ ተረጋግተሽ በደንብ ቃላቶችን አሰምተሽ ለመጫወት ሞክሪ። ሌላ ሜጀሩ፣ ሁልጊዜ ሜጀር ቼክ አድርጎ። ቅድም እንደተነሳው ሀሳብ ያንቺም ግማሽ ቢወጣ ደስ ይለኝ ነበር። የሚወጣ ነገር የለው። ስለዚህ ከዚህ በኋላ አቀማችሁን ለማሳየት ስለ ሌላው የሪትም ፊሊንግሽ በጣም መረዳትሽ በጣም የሚገርም ነው ሙዚካሊ ከባድ ነው ለሙዚቀኛ እንኳን ለመጫወት የሚከብድ ሙዚቃ ነው እና እየዘፈንሽ ግጥሙን እያልሽ እየቀለሽ ምናምን በጣም አሪፍ ነው እና ባለፈው ዙር ላይ ችላ ያልሽውን ነገር በደንብ ጥናት ዝግጅት እያደረግሽ እንደሆነ ያስታወቃል ለምን ባለፈው ችላ ብለሻል ብዬሽ የለ አሁን በጣም እየሰራሽ ነው ያለሽ በርቺ ነው ምለው እኔጋ 9860 ሰጥሻለ ማለት ነው አመሰግናለሁ ዳኞቻችን እናመሰግናለን መልካም ዕድል ይሁንላችሁ ስንታየሁና ኤፍሬም።